ሰላም ዲን ናቸው በእያላቸው በሁሉ ነገር ስላሆነው አሸይና አሸይና እንዲወላችሁ ሞኝላችሁ አለም ቤተሰቦች ስቱ ጎቡ እንደሉ ማዳችን ላይክ እና ሼር እያደረጋቸው ሀሳቦቻችን ለብዙዎች አይካፍሎ ለዚህም ከልቤ አመሰግናቸው አለ ዛሬ ወደ ሚዛናችን ይዘንላቸው የመጣ ነው እንግዲህ የእሸቱ መለሰ አዲስ የህፃናት መዝሙር ነው። በካርቶን በአኒሜሽን ተቆኖ ባህብረ የተሰራው የህፃናት መዝሙር እንግዲህ ወደ ግማሽ ሚሊዮን የሚጠጋ ሰው አይቶታል። ብዙዎች ወደውታል። አንዳንዶች ግን እሺ፣ ምንድን ነው የራስን ልጅ ከቴሌቪዥን እያራከ ከስክሪን እያራክለኛ ልጆች ይህን የምትሰራው የሚል ጥያቄ ጠይቋል። እንግዲህ እንደምታውቁት እሼ ከዚህ በፊት በአንድ ዝግጅቱ ላይ ልጄ ቶሎ አፉን ባለመፍታቱ ምክንያት ወደ ህፃናት ስፔሻሊስት ዶክተር ወስጄ ምንድነ ልጄ ቶሎ አፉን አልፈታም፣ ምንድነ ችግሩ ብዬ ስጠይቅ ረጅም ሰዓት ስክሪን ላይ ስለሚያፈጥ ነው ቴሌቪዥን ላይ ስለማያፈጥ ነው እሱን ቀንስለት ተባልኩኝ። ቀነስክለት እና ልጆቻችን ረጅም ሰዓት ቴሌቪዥን ላይ እንዲያፈጡ አታድርጉ ብሎ ተናግረው ነበረ። አሁን ደግሞ ልጆች የሚያፈጡበትን አዲስ የህፃናት መዝሙር ለምንድነ ነው ሰርተ ያቀረብክልን? የሚል ጥያቄ ጠይቃችኋል። ኬክ ጋጋሪ እኮ ልጁን ቁርሱም፣ ምሳም ራትም እኮ ኬክ አያቀርብም። የንጌጥ ምናች ሞኝ ነው። እሱማ ስራው ነው፣ ሰርቶ አቅርቧል። ስለዚህ እናንተ ልጆቻቸው የሚያይበትን ደቂቃና ሰዓት መትወስኑ እናንተ ናቸው። እሺ፣ ሰርቶታል ተብሎ ከጠዋት እስኮ ሌሊት ድረስ ልትከፍት እኮ አይቻልም፣ አይገባም። በእርግጥ በአሁኑ ሰዓት ህፃናቶቹ በአብዛኞቹ ተጥለዋል። ቤተሰብ እንደ ፈረስ ጋጣ ላይ ሆኖ ሳር እንደሚሰጠው ወይ እንደ ፈረንጅ ላም እዛው በረታ ቁጭ ብላ ሳር እንደሚያገጣት፣ ብዙ ቤተሰብ ለልጆቹ ቀለብ ማቅረቡን ልብስ ብትቶ መግዛት ነው እንጂ አይምሮ ላይ ዶንታ የለው። ዶንታ ያለው ቤተሰብ አንድ የሁለት ዓመት የሶስት ዓመት የአምስት ዓመት የስድስት ዓመት ልጅ ከጠዋት ጀምሮ እስከ ማታ ቴሌቪዥን እንዲያፈጥ አይፈቅድም። ወደ ኦቲዝም የአይምሮ ውስንነት እኮ እየሄዱ ነው። በጣም አደገኛ ችግሩን አልከው በመላ አለም ጥንቃቄ ባለ ማድረግ ምክንያት ልጆች ወደ ኦቲዝም ወደ ቨርቹዋል ኦቲዝም እየሄዱ ነው። ተጽዕኖ አንድና ሁለት የሚባል አይደለም፣ እጅግ በጣም አደገኛ የልጆች አስተዳደግ፣ የአይምሯቸው፣ ማህበራዊ ግንኙነታቸው፣ የቋንቋ ክህሎታቸው ላይ ከፍተኛ ተጽዕኖ መፍጠር የሚችል ምናልባት ወደፊት አደገኛ አደገኛ አስፈር የሚባል የህይወት መንገድ ውስጥ ይሄዳሉ ይሄ ነገር መቆሚያ የሆነ ቦታ ላይ ካላገኘ። አብዛኛው ቤተሰብ ደግሞ ወደ ወጣ አይሰጡም። እንደምታውቁት ሰሞኑን አዲስ የወጣ መረጃ በኤች አይ ቪ ጉዳይ ላይ እንደሰማችሁት በከፍተኛ ሁኔታ ኤች አይ ቪ ኤድስ እየተስፋፋ ነው። አብዛኛው ተጠቂዎቹ ደግሞ የጉልበት ሰራተኞች እና ተማሪዎች። እንዴት ብሎ የሚጠይቅ ቤተሰብ የለም። እንዴት ነው ተማሪዎች፣ ፓንት እናት ገዝታ የምትሰጠው ካልሲውን፣ ሱሪን፣ ቲሸርትን አጥባ ገዝታ የምትሰጡ እናት ቤት ቁጭ አድርገው አንድ ልጅ በምን መልኩ ነው ኤች አይ ቪ እስከ መያዝ ድረስ የዝሙት ሱስ ውስጥ የገባ የሚለው ቤተሰብ አይጠይቅም። ግን ህፃናት፣ ወጣቶች፣ ታዳጊዎቹ እያለቁ ነው። በኤች አይ ቪ ምክንያት እያለቁ ነው። ሰውንም እየጨረሱ ነው። እና ቤተሰብ ማለት ቀለብ የሚያቆርብ ማለት አይደለም። ላም እኮ አንድ ቤት የምትውሉበት ምክንያት ስላለ ነው። እነሱ እሷንም ወተቷ ስለምትታለም ነው። ፈረስም ደግሞ ለግልቢያ ሲፈለግ ነው። ወደ ውጭ የሚወጣ ልጅ ግን እንደዛ አይደለም። ልጅ ከልብሱ ብትቀንሱ ይሻላል። አይምሮ ላይ ወደኋላ ከምትሉ፣ በአእምሮ በእውቀት ጉዳይ ላይ ወደኋላ ከምትሉ ከቀለቡ ቢቀነስ ከልብሱ ተቀንሰው ራሱ ላይ ትኩረት ቢደረግ ነው የሚሻለው። ለምሳሌ እስከ አንድ ዓመት ተኩል፣ ከዜሮ እስከ አንድ ዓመት ተኩል ያሉ ልጆች በፍጹም ቴሌቪዥን እንዲያዩ አይፈቀድም ነው የሚለው ሳይንሶ። ከፍተኛ ምርምር የተደረገ ነው በጃፓንም በአውሮፓም ከተደረጉ ምርምሮች ውስጥ ምንድን ነው የሚለው በፍጹም እንደገና፣ ከሁለት ዓመት እስከ አምስት ዓመት ያሉ ልጆች ሰላሳና አርባ ደቂቃ ከአንዱ ሰዓት በታች ነው የሚለው ጥናት። እና እናንተ ከጠዋት እስከ ማታ ልጆቹን ከፍታችሁ ነው የምታውሉት፣ ቴሌቪዥን ከፍታችሁ ነው የምትውሉት። አይምሮ ውሱንነት ባይገጥማቸው እነዚህ ልጆች ወደ ኦቲዝም ባይሄድ ምኑ ነው የሚገርመው? ጤናማ ቢሆኑ ነው የሚገርመው። እና ምልክቶቹ ይታወቃሉ። ሐኪሞችን መጠየቅ መከታተል፣ የልጆቻቸው እድገት ላይ ትኩረት ማድረግ ለምሳሌ፣ ለድምፅ ሴንሲቲቭ የሚሆኑ ከሆነ ከፍተኛ ብርሃን አይናቸው መፍራት ከጀመረ ጆሮአቸውን የሚይዙ ከሆነ ይሄ ወደ ኦቲዝም እየሄዱ ነው ልጆቹ አንድ አይነት ነገር ለምሳሌ የሆነ አክቲቪቲ ሲገቡ ዝም ብሎ መዝለል ወይ እጃቸው እንዲሁ እንዲሁ ዝም ብሎ ማወራጨት ከሆነ ልጆቹ ወደ ኦቲዝም እየሄዱ ነው፣ ወይም ኦቲዝም ውስጥ ገብተዋል ማለት ነው። ማህበራዊ ንግግር ክህሎት ማሳደግ ካቃታቸው፣ መልመድ የሚገባቸውን ቃላት ካለመዱ፣ መግባባት ካልቻሉ፣ ከሌሎች ልጆቹ በጣም ወደኋላ ከቀሩ ልጆቹ ወደ ኦቲዝም እየሄዱ ነው ማለት ነው፣ ወይም ደግሞ ኦቲዝም ችግር ውስጥ አሉ ማለት ነው። ቤተሰብ እንዴት አይኮታተልም? ቴሌቪዥን ይገዛል፣ 7 ኢንች 8 ኢንች ቴሌቪዥን ይገዛል ቤት ውስጥ እዛ ህፃን ላፍጥጣ ትውላለች። ምርጥ አባት ነው፣ ምርጥ ልጆች ናቸው። አርፈ ቁጭ ይላሉ። የቤት መቤቶች ሆነው እነሱ ተረጋግተው ቡና ሲጨልጡ ለመዋል ሲባል ወይ ደግሞ ከጎረቤቷ ጋ ከጎረቤት እንደ ቁጭ ለማማት ሲባል ለልጅቱ ይሄን ቴሌቪዥን ትኮፍታለች። ከዛ በኋላ ያለው ተጽዕኖ እኮ ቀላል የሚባል አይደለም። ሳይንሱ ልጆች የሚሉት በፍጹም እንዳያዩ የተከለከለ ፍጹም የተከለከለ እስከ አንድ ዓመት ተኩል የወሉ ልጆች በፍጹም እስክሪን ቴሌቪዥን አይፈቀድም። ከሁለት ዓመት እስከ አምስት ዓመት 30 ደቂቃ 40 ደቂቃ፣ ከዛ በፍጹም መብለጥ የለበት። ከአምስት ዓመት እስከ ሰባት እስከ ሰባት ዓመት እንደዛው በፍጹም ከ30 ከ40 ከ50 ደቂቃ መብለጥ የለበት። ቢበዛ ትልልቆች የሚባሉ ትልልቆች ከ12 እስከ 18 ዓመት እንኳን ያሉት ቢበዛ ነው የሚለው። ቢበዛ ከአራት ሰዓት እንግዲህ የሆነ ሰዓት ሁለት ሰዓት ቢያዩ ወይ ጠዋት ሁለት ሰዓት ቢያዩ፣ ማታ ሁለት ሰዓት ቢያዩ አበቅ። አሁን ግን ልጆቹ ከትምህርት ቤት ይመጣሉ ዘጠኝ ሰዓት አስር ሰዓት፣ ከአስር ሰዓት እንቅልፍ እስኪወስዳቸው ድረስ ሕፃናቱም ታዳጊም ትልቁም ትንሹም አባቱም እናቱም ቴሌቪዥን ላይ አፍጥጦ ነው። እነዚህ ልጆች ለአይምሮ ውስንነት የመጋለጣቸው እድል እጅጉ በጣም ሰፊ ነው። እና እሸቱ የሆነ ነገር ሰርቷል፣ ክፈትላት የእሸትም ኮጣል ሶስት ሰዓትም ስምንት ሰዓትም አስራ ሁለት ሰዓትም የእሸቱ መዝሙር። ከዛ ልጅቱ ላይ ምረውሱን እነት ትዳረጋለች እና መዓት የፈረንጅ እነዚህ የአኒሜሽን ፊልሞች አሉ ልጆቹ እሱ ተከፍቶላቸው ነው የሚለው። ከሰው ጋር መግባባት አይችሉም። ሰላም መባባል እንኳን አይችልም። ሰው ሰላም ሲላቸው እንኳን ወይ በቅንድባቸው ወይ በእጃቸው ነው ሞንስ የሚሰጡት። እና ቀላል አይደለም ይሄ አይነት ችግር። ፍሪኩዌንት የሆነ ሙድ ስዊንግ ይጎጥማቸዋል። ልጃቸው ፍሪኩዌንት ሙድ ስዊንግ ውስጥ ይጎባል። እንደገና ላንጉጅ ዱላይስ ይጎባል። ሃይፐር አክቲቪቲስ ይጎባል። ሸርት ኦፍ አቴንሽን ስፓን ትኩረት የማድረጉ ችግር ይጎጥማቻል ማጫል። አይምሮአቸው እዚ ላይ ተወጥሮ ስለሚውል ትኩረት የማድረጉ ችግር ይጎጥማቻል ማጫል። እንደገና ላክ ኦፍ ኢንትረስት እነዚህ ፊዚካል አክቲቪቲ ላይ አክቲቪስት ሆ ወደ ፖለቲካ ወሰደኝከ። ፊዚካል አክቲቪቲ ወቃ ተወትስን እና ድርጊቶች ላይ የውሱንነት ይጎጥማቸዋል ፍላጎት ያጣሉ ማለት ነው። እና ጦሱ ባህል አትችልት አሁን አረገኝ። በጣም ነው የምታፍሩት በራሳችሁ በጣም ነው የምታፍሩት። አሳዳጊ የበደለ ይሆናል። አሳዳጊ የበደለው የሚባል እኛ ሀገር ሂዶ የሰው ልጅ ከፈነከተ፣ ከተሳደበ ወይ ዶምቶ ከመጣ ነው። እንደዛ አይደለም። አሳዳጊ ለምሳሌ እኔ ማደግ በራስ መተማመን ተነጥቄ ካደኩኝ፣ የመናገር ችሎቴ ከወደቀ፣ የትምህርት ፍላጎቴ ከወደቀ፣ በሱነ ምግባር ብልካወት አሳዳጊ የበድሎኛል ማለት ነው። ለምን? ለሆን የምገባውን ነገር ቤተሰቦች እሱ ለበደልኝ ክቶቶ ስላላረጉልኝ ስላላስተማሩልኝ፣ በድለውኛል ማለት ነው። ያሳደገ ወይም የወለደ በድሎኛል ማለት እና አሳዳጊ የበደላቸው ልጆችን አትፍጠሩ፣ አትፍጠሩ። የሚዲያ ሰዎች ሊሰሩ ይችላሉ፣ ሊያቆርብ ይችላሉ። መወሰን የእናንተ ድርሻ ነ። አይ ልጄ ችግር ውስጥ እንዳይገባብኝ፣ ልጄ እንዳይጎዳብኝ፣ ልጄ አይምረዋ ልጄ የተለያዩ ጉዳዮች ነው የሚጎደት ከማህበረሰብ ጋር አሁን ነዚህ ልጆች እዚ ቴሌቪዥን ላይ ጉቶር ብለው ይውላሉ። ነገ ትምህርት ቤት እንዴት ነው የሚሆኑት? ከእኩዮቻቸው ጋር ከመምህራኖቻቸው ጋር እንዴት ነው የሚሆኑት? ሲወጡ ሲገቡ፣ በመንፈሳዊ ቦታ በመዝናኛ ቦታ ይዛቸው ስትሄዱ፣ ልጆቸው የምታዩትን አይነት አደገኛ ችግር ውስጥ ይገባል እና ጥንቃቄ አድርጉ ወላጆች። ልጆች እንደ ፈረንጅላ ጭድ ከማቅረብ የተሻለ የተሻገረ ስራ መስራት እንዳለባቸው ማወቅ አለባቸው። ጉትቶ ከመግዛት የተሻለ ስራ እንዳለባቸው አይመራቸው ላይ ትኩረት ማድረጉ እንዳለባቸው የተሻለ ጉዳይ እንደሚጠበቅባቸው ማወቅ አለባቸው። ጠዋት ቤተሰብ እናት አባት ይወጣል፣ ሰራተኛ ነው። ሰራተኛ፣ ሌላም ሌላም ስራ ይኖርባታል። ከህፃናት ጋር መዳበር ይደብራታል። ስለዚህ ቴሌቪዥን ጠዋት ይከፈታል። ማታ እነዚህ አይናቸው በሽተኛች ጆሮአቸው በሽተኛች አይመራቸው ውሱንነት ማት ችግር ላይ ነው የሚደረጉት። ሆነ ስላቸውም በጣም ስልጣኔ የሆነ የፈረንጅ ፊልም ከፍተ መዋል ስልጣን ይመስላቸዋል። እናትና አባት እና ያን ቴሌቪዥን ይከፍትላቸዋል። ልጆቹ ዝም ማለታቸው በቃ ቤቱ ሰላም ሰፈነ ይላል። ሰላም አልሰፈንም። ልጆቹን የአእምሮ ዝገምት ውስጥ ምንድን ነው የአስተሳሰብ አእምሮ ውሱንነት ችግር ውስጥ እያጣላቸኋቸዋል። ምኑ አይመስላልም። በአሁኑ ሰዓት ያለው ቤተሰብ ሮስማ ምኑም ቢኖገራቸው ከዚ አይቆጥር ከዚች ከጥፍር ቆሻሻ አይቆጥሩም። ከቤተሰብ በአሁኑ ሰዓት ላይ ለምን በቃ ልጅ ኮበላ ከጦጣ በቃ አትጮብኝ ነው፣ በቃ አፋችን ዙግ ነው። ግን የሆነ ሰዓት መጫወት አለባቸው። ኦቃቃ የሆነ ሰዓት ከጓደኞቻቸው ጋር መጫወት አለባቸው። የሆነ ሰዓት ከቤተሰብ ጋር መጫወት አለባቸው። ፕሮግራም ማውጣት ያስፈልጋል። በዚህ ሰዓት እንደዚሁ፣ በዚህ ሰዓት እንደዚሁ፣ በዚህ ሰዓት እንደዚሁ ካልተባለ ልጆች እንደዚህ ሆነው የሚፈጠረው ትውልድ በጣም አስቸጋሪ ነው እና ልጆቻችሁ ላይ ትኩረት አድርጉ። ልጆቻችሁ ላይ ትኩረት አድርጉ። ቴሌቪዥን ላይ አይናቸው በሽተኞች ነው የሚሆኑት። ጆራቸው በሽተኞች ነው የሚሆኑት አይምራቸው የእድገት ውስኑነት ይገጥማል። እና ልጅ እንዳልኳቸው የሜዳ እንስሳ እንኳን እንክብካቤና ፍቅር ይፈልጋል። ሁሉ በልክና በመጠን ካልሆነ በጣም አስቸጋሪ ነገሮች ይፈጠራል። ይህን ነገር ማረም ማስተካከል ይገባቻል ይ ሳብ ነው ሳብ ሲሞቻቸው ላይክ ርግ ርግ ካልቶ ቻቸው ስብስክራ ታደርጋላቸው ወዳቻለው ፒስ